አማራን አይ ቲንክ አላወቁም። አማራ የአፄ ኃይለ ሥላሴ የሚኒልክ ልጆች ናቸው። ከምታስቡት በላይ ፖለቲካ የስልሳው ትውልድ ነው። ሁሉ የሻቢያም የህወሓትም የሆነ እኛ እንበልጣችኋለን። ህወሓት የገመተችው ሲሆን ያልገመተችው ነው ጠፋ። ትግራይን ይዛ ነው ይወደቀችው። ይህ የሆነችበት ለአማራ የነበረ ግምት ትንሽ መሆን ኦኬ ኤርትራም አማራን ዝምዬ አንድ ድሽቃ ምናምን እየሰጠው ኢትዮጵያን እየበጠበት ብልጽግና መጥቶ እንዳይወጋኝ አማራ ይበጠብጥልኛል፣ እኔ ሰላሚን ገዝቼ ኖራለሁ፣ አማራ ዝም ብሎ ይናከስ አይነት ከሆነ እሱ ዘመን አልፏል። ፋኖ የጋራ ድርጅቱን አቁሞ ከጨረሰ በኋላ እንደዚህ የቁጥ ቁጥ ግንኙነት አይበቁ። ከገባችሁ በሙሉ አቅም ገብታችሁ ትታገላላችሁ፣ ካልሆነ ሁሉም ወደ ኤርትራ የሚወስዱ መንገዶች በሙሉ ክፍት ይሆናሉ ማለት ነው። ከዛ ህዋት ያድነ ከህዋት ጋር ተወጡ እኛ ከግብፅ ጋር ዳይሬክት ግንኙነት እናደርገ ባዚ ፋኖች በኤርትራ በኩል በትግራይ በኩል ከየትኛውም የውጭ ሀይል ጋር ግንኙነት እንዳታ ዳይሬክት አርኩ ወሳኝ እናንተ ናችሁ። ጠይቋችሁ ግብፆች ኤርትራ የሚያድን ከሆነ ጎሄድ ከኤርትራ ጋር ስራ በሉ። ውሃው እኛ ነው። ውሃ የተሰራበት መሬት እኛ ነው። ውሃውን ከበን ያለነው እኛ ነን። የሪሶርሱ ባለቤት እኛ ነው። በውሃው ላይ ወስንም፣ በውሃው ላይ ተነጋግረው ውጤት የሚያመጣ ዊንዊን ሶሉሽን ማምጣት ምንችሉ እኛና እኛ ነው። ኤርትራ ዊንዊን የምታመጣለ ከሆነ ግብፅ በኤርትራ በኩል መሞከር ይችላል። ኤርትራ ራሷንም አላዳነችም። በህወሓትም ከመሰሉ በህወሓት መሄድ ይችላል። ሱዳንም ከመሰሉ ይከንጎ ደይኖ ስማርት ስለሆኑ ከማጋ እንደሚሰሩ ያውቃሉ። ፋኖ ሁሌም ጎቱ ሀየር ፕሌየር ማለት ነው። ምክንያቱ ፋኖ ሀየር ፕሌየር ግብፅም ፌል እንድታደረግ ማድረግ ይችላል። ፋኑ እጁ ላይ ነው ካርድ ሰው ከዚህ በኋላ ፋኑ መጫወት የሚችላቸውን ካርዶች በሙሉ ይዞ ና ትለዋለ። ይህን አምጣ ትለዋለ። አልሰጥም ካለ አንድ ካርድ ቴብል ላይ ትጥላለ። ከዛ በኋላ እየለመን ይመጣል። ስለዚህ ጋይስ፣ እንዴት እንደ የቀሉ ዘመን የለም። አሁን ያለው የአማራ ትውልድ የነገስታቶቹ ልጆች ነው። ዩካኖ ፕሌያስ ማለት ነው። ስለዚህ ይሄ ነው የሚሰራው ማለት፣ ማጠቃለያ እንደ ማጠቃለያ አማራ ፋኖ በአሁኑ ሰዓት የኤርትራ የሕወሓት የግብፅ የብልጽግና ብሎም የመላው ኢትዮጵያን የህልውና ጉዳይ ከሚወስኑ ኃይሎች ቀዳሚውን የሚይዝ መሆኑን በማወቅ አሁን ባለው አሰላለፍ አማራ ሳያሸንፍ ሌሎች የሚያሸንፉ በአማራ መቃብር ላይ መሆኑን ተረድቶ በዚህ ታሪካዊ መስቀለኛ መንገድ ላይ የቆመ በመሆኑ ቆም ብሎ አማራው አለው የሚለውን እውቀት በሙሉ ሰብስቦ ማክሮ ከተዘዋሪ ወደ ዘዋሪነት በፍጥነት በመቀየር የአባቶቹ ልጆች መሆኑን ማሳየት ይኖርበታል። አሁን ሁ ኢዝ ዘ ቢገር ፕሌየር? አማራ። ግብፅናት አይደለችም፣ ኤርትራናት አይደለችም፣ ቲፒኤለፍ ነው አይደለም፣ ብልጽግና አይደለም። ዘ ቢገስ ፕሌየር የኢስት አፍሪካ ፋኖ። ይህንን ካወቅ ቢገስ ፕሌየር ይጠራል እንጂ አይሄድም ለማንም ለትግራይ ኃይል ኤርትራ ምና የምደውሉ ፋኖች ካላችሁ ለማንም ስልክ እንዳትደውሉ። ከዚህ በኋላ በውስጡ የምናደርሳችሁ ዶክመንቶች አሉ። ይዛት ራሳቸው የምትፈልጉትን ናይ እያማራጣችሁ ትጠቀማላችሁ። ያን ሰራበታለን፣ ችግር የለም። ሁሉም ሁሉም ጋር እንዴት መጫወት እንዳለባችሁ ሙን እንጫወተዋለን ማለት ነው። እኛም የአባቶቻችን ልጆችን አማራ ያሸንፋል። ይህ ሰነድ ለመላው አማራ ይፋዊ በሆነ መልኩ የውይይት መክፈቻ እንዲሆን ታስቦ በአንድ አማራ ንቅናቄ ተዘጋጅቷል። ይህ ጥራስ ተከትሎ ከሚወጣው ምዕራፍ ሰባት ሰነድ ሰነዶች፣ ሌሎች ጥራዞች የአንድ አማራ ንቅናቄ የማያውቃቸው መሆናቸውን አንባቢው እንዲረዳ እንመክራለን። እኛ ፖስት ካደረግነው ውጪ ውጭ እኛ ዶክመንት አይልም። በዚህ ጥራስ ማህበረሰቡ እንዲሰበሰብ ታስቦ ፍጹም ይፋዊ በሆነ መንገድ በአንድ አማራ ንቅናቄ የማህበራዊ ትስስር ገጾች እንዲለቀቅ ሆኗል። አንድ አማራ ዋን አማራ ኢሜይል አድሬሱ ዋን አንደርስኮር አማራ አት ሜል ዶት ኮም ሜል ነው ነው፣ ጂሜል፣ ትዊተር አት ዋን አንደርስኮር አማራ ዩቲዩብ አንድ አማራ ሚዲያ። አልቋል ማለት ነው ዶኪመንት። አመሰግናለሁ። አኪላ፣ አሁን አንድ ነገር መታወቂያ አለበት። አሁን ይሄ ውስብስብ የሆነ ፖለቲካ ነው። ኖርማል ሰው ይሄንን ፖለቲካ ሄዶ ሊሰሩ አይችልም። አሁን ጥያቄው ስፔሻሊ የፋኖ አመራሮች ከፊት ለፊት ያሉት ቢካዝ ይሄ ፖለቲካ እየጨመረ በመጣ ቁጥር እየጋለ በመጣ ቁጥር መቀየር አለባቸው። ዲዩቲንግ አሁን ባሰለፍናቸው ፊት ለፊት አንድ በእጣች ያላቸው ሰዎች ሰባት መቶ ምናምን ሰዎች ለእናንተም ጥያቄ ፊት ለፊት ያሰለፍናቸው ሰዎች አሁን ስፔሻሊ በአፋ አባ ደረጃ እየተገናኙ ስለሆነ ከንደዘሬት አይልቃ ከፊት ለፊት የመጡት ሰዎች እንደዚህ አይነት ፖለቲካ የመስራት አቅም አላችሁ? እንደዚህ አይነት ማለት ይሄ ትልቅ ፖለቲካ ነው። ዝም ብሎ አይነት የጻድቅ ፖለቲካ አይደለም፣ አይደል? ይዘር አማራ እንደ ማህበረሰብ ብንኖር አይደል፣ ወይ የምንጠፋበት ፖለቲካ የተሰራ ያለው። ስፔሻሊ ወደ ዲፕሎማሲ እና ጂኦ ፖለቲካ፣ ቀጠናዊ ፖለቲካ ስትመጡ አንዳንድ የስ አሁን ከፊት ለፊት ያሰለፍናቸው ሰዎች ይህንን መቋቋም የሚችሉ ናቸው። አንዳንድ አ ኖ ከፊት ለፊት ያሰለፍናቸው ፋኖች ስፔሻሊ በአፋባ በኩል ይህንን ውጥንቅጥ ውስጥ የሚችሉ አይደሉም ብላችሁ የሚታስቡ ከሆነ ሁለት ሁለት አንዳንድ ይችላሉ፣ አቅም አላቸው። ሁለት ሁለት አይችሉ አንዳንድ አቅም አላቸው ይሄንን ፖለቲካ የመስራት ሁለተኛው ደግሞ አይችሉም። አብዛኛው ሁለት ሁለት ጋይስ ግልጽም ነው። ስፔሻሊ ፖለቲካ አዋቂዎቹ ወደፊት ለፊት እስካልወጡ እናራኛ መጽሄ ፖለቲካ የሚያውቁት ሰዎች ወደፊት ለፊት እስካልወጡ ድረስ እመኑ አማራ ልንዋርድ ይችላል። ቢከዝ አሁን ከፊት ለፊት ያመጣናቸው ሰዎች ይህንን ፖለቲካ የሚችሉ አይደሉ። ይህ ቀላል ፖለቲካ አይደለም። ቢከዝ ብዙ ነገር ከጀረባ አስባል ወይ የምንኖርበት ወይም የምንጠፋበት ነገር እና በሚቻለው አቅም ይህንን ነገር አንደርስታንድ አድርገን ፖለቲካውን በደንብ አድርገን ተገንዝበን ከፊት ለፊት ያሰለፍናቸው ሰዎች ኢሚዲት መለወጥ አለብን። ኢሚዲየት ስፔሻሊ አፋብሃል ምንም ይህ ቀልድ አይደለም። ሀብቴን ምሬን ምናምን ይዘን የምንሰራው ፖለቲካ አይደለም። ከዚህ በኋላ ያለው ፖለቲካ ይህንን ምንም ሪያሊቲ ነው። ስለዚህ ከዚህ በኋላ ፌሱን እስካልቀየርን ድረስ አንደኛ ሁለተኛ፣ ያለ አማራው እውቅና ስፔሻሊ ውጭ ሆናችሁ ያለ አማራው እውቅና ፋኖች ሄዳችሁ ካልሆነ ሀይል ጋር አንድነት እንፈጥራለን ማለት ለአማራ መስዋዕትነት የሚያስከፍል ስለሆነ ስፔሻሊ ከወጣት ጋር አቲንግ የአማራው ማህበረሰብ በዚህ የሚቀጥሉ ከሆነ መነሳቱ የማይቀር ነው። እናንተ ይዘ ብልጽግናን መታገልጠ ትቶ እናንተ ላይ ይነሳችኋል። ስለዚህ ከዚህ በኋላ የምታደርጉትን አንድነት በደንብ አውቃችሁ መኬድ አለበት ብዬ ነው የማስበው። ሌላው አንድ ነገር እዚሁ እንትን ለማለት አኪላ በርዝዴው ነበር ሁለት ቀን በፊት ስላልተመቼ መግባት አልቻልኩ እና ሁላችሁም እስቲ ለአኪላ ወንድማችን ለአንድ አማራ አባል ሁላችንም እዚህ ውስጥ አንድ አማራ ውስጥ ያለ ሁሉም ሰው አባል ነው። አኪላም እንደ አንድ ግለሰብ አባል። ሌላ አንድ ነገር ተንኪ ማለት የምፈልገው ይህንን ሰነድ ያዘጋጁ ልጆች እንደሁሌ ያዘጋጁ ሰዎች ንኪ ማለት እንፈልጋለን። ውጭኛ አደገንም ከውስጣችን አንድ አማራ ውስጥ ጀግና ጀግና ልጆች አሉ። በስነስርዓት ስፔሻሊ ዙሪያውን የቀጠናንትኑን የሚያውቁ ውስጥ ያለውን ፖለቲካ በስነስርዓት አንደርስታንድ የሚያደርጉ ልጆች አሉ። የጻፋችሁት ሁላችሁም እዚህ ላይ የተባበራችሁ እናመሰግናለን። አኪላ እንኳን ደስ እንኳን ለስንተኛ ሰላሳ ምናምንኛ አመት አደረሰ።